ለእግዚአብሔርና አ ጠላቶቹ ሳለን በልጁ ሞት ታረቀን። ምኖቹ ሳለን ሁላች ምኖቹ ሳለን ጠላቶቹ ሳለን በምን ታረቀን? በልጁ ሞት ታረቀን፣ ጠላቶቹ ሳለን። ይህን ስናስብ ከኃጢአት ጋር መኖር እንዴት ይቻለናል? መልካም አለመሆን አንችልም። ሄድን ያሰብ ስለዚህ ክርስቲያኖ፣ በመጀመሪያ ነገረ ክርስቶስ ከልባችሁ አይጥፋ። ስለ እናንተ መሞቱን አስቡ። በገበጣም ቆ መጎተቱን አስቡ። ክብሪት ባውና በጥፊ መመታቱን አስቡ። ጎኑን በጦር መወጋቱን አስቡ። ስለ እናንተ መገረፉን አስቡ። ስለ እናንተ አጥንቱ እስኪታይ ድረስ መከራ መቀበሉን አስቡ። ስለናንተ የሰዓት ግን ገብቶ መስቀል ላይ መሆኑን አስቡ። ክርስቲያኖች ስለናንተ ስለኛ ራቁቱ ሆኖ መሰቀሉ አስቡ። ፀሐይና ጨረቃ ብራናቸውን እስኪሰጡ እስኪያቁ ድረስ ምድርም እስክትንቀጠቀጥ ድረስ ብዙ ግፍ የተፈጸመው በሱ ላይ ብዙ መከራ ይደረሰው መከራችንም የተቀበልን መሆኑን ስናስብ ኃጢአት መስራት ያቅተናል። ይህንን የሚያስብ ሰው ከኃጢአት መልካምነት ይህን በማሰብ የሚመጣ ነው። ዝም ብሎ የሚመጣ እንዳይመስል። መልካም ነገር ዝም ብሎ አይመጣ ነው። ልባችንን ክርስቶስን በማሰብ ካላቀና ነው በስተቀር ክርስቶስን ከማሰብ በቀር ሌላ ነገር እንዳናስብ ካልሆነ በስተቀር ልባችን መልካም ነገር በማድለቅ ይጸራ አይችልም። ስለዚህ ወገኖቼ ክርስቶስን እናስብ። ዘመናቸው ስለ ክርስቶስን እናገር ሶስተኛው ኃጢአታችንን ማሰብ ምናችንም ስንት ነገር እናስባለን፣ ብያችኋለሁ። ሶስተኛው ምናችን ማሰብ ኃጢአታችንን ማሰብ? ኃጢአቱን የማያስብ ሰው የሚዘነጋትን ሰው ሊናዘዛት አይቻለውም። ኃጢአቱን የሚያስብና የሚናዘዛት ግን እግዚአብሔርን ማግኘት ከእግዚአብሔር ረድኤትን ወይም ድህነትን ማግኘት ይቻለዋል። ለዚህ ሁልጊዜም ኃጢአታችን እናስብ፣ በሌላችን እናስብ። ይህም ማለት እንናዘዛት፣ እንትፋት ማለት ኃጢአት እኮ ደዌ ናት ወገኖች። ምንድን ናት? ደዌ ናት። ደዌውን ማቆየት የሚፈልግ ከእሱ ጋር ማናለ? ያውም መድኃኒቱን በቅርብ እያለ ያውም መድኃኒት እጁ ላይ እያለ ደዌውን ተሸክሞ መኖር የሚፈልግ ማን ነው ከኛ መካከል ወገኖች? ስለዚህ ኃጢአት ደዌ ናት። የኃጢአት ደዌ በሽታ ናት እኮ ከኛ ጋር ልትቆይ ከኛ ዘንድ ልትኖር በፍጹም አይገባትም። እሾ ወጋው ሰው ቢኖር ከእናንተ መካከል እሾውን ሳያወጣው፣ ሳይነቅሰው፣ ሳያስወግደው ልራመድ መራመድ ይችላል ይችላል። ኃጢአት ያለችበትን ሰው ልክ እንደዚህ ነው። በጽድቅ መንገድ ላይ እንደ ልቡ መራመድ አይችልም። ልጹ ቢል አይጸንም። መልካም ነገር ላድርግ ቢል ማድረግ አይቻለውም። ልመጹት ቢል መመጽወት አይቻለው። አስራት ማውጣ ቢል ማውጣት አይቻለው። ኃጢአት ደዌ ነታ እሰሆናት ነፍሳችንን እየወጋጅ ታደማለት በሚል ጊዜ ለዚህም እኮ ነው ይህ ዘመናችን ጸጸት፣ አንገታችንን መድፋት የሚታይበት ለዚህ እኮ ነው ሀጢአታችን አንድ ቀን መናዘዝ አቅቶ ሁልጊዜ በሀዘን በትካዜ እንኖራለን። ያው ደስታችንን ከተቀማን ስንት አመታችን ስንት ጊዜያችን፣ ኃጢአታችንን መጥፋት አቅቶ ልቆ ማውጣትና መጣል አቅቶ ወገኖች፣ ሾዮ ገውሶም ሾውን ማውጣት ካልቻለ እያነከሰ ነው የሄደው። በጽድቅ ስራ እያነከስን እስከ መቸ ድረስ እንኖራለን ወገኖች? አንካሶች እኮ ነው። በጾም ጉዳይ አንካሶች ነው። በጸሎት ጉዳይ አንካሶች ነው በመጽዋዕቱ ጉዳይ አንካስቶች ነው። ቀና ብለን መሄድ አልቻለም፣ ብለ ስለ ቁርባንም ሲነሳ እያነከስን ነው የምንሄደው። ለምን አንካሳለብን? ያለ ቀና ብሎ መሄድ ያልቻለ ተስተካክሎ መጓዝ ያልቻለ ብ ያለ ለምን ሾሁ መንከስና መውጣት ስላልተቻለ ልቆሎ መች ኃጢአታችን ማሰብ ካልቻለ ትረሳለ። ሰይጣን ማስረሳት ልማዱ ነው ያስረሳል

በሶሻል ሚዲያ አኔቱን እኮ አሰፋ ነው። ድሮ ቤት ለቤት እናደርግ የነበረውን አኔት አውቅ አደባባይ ላይ አለም አቀፍ ነው ያደረግነው ሶሻል ሚዲያ። አሁን የአኔት መድረግ ቤተክርስቲያን መጠበቅ እንደዚህ ነው። ቤተክርስቲያን በመጠበቅ ሰበብ ወንድሞቻችንን እምንጠላው እስከመቼ ድረስ ነው? እህቶቻችንን የምናባረው እስከመቼ ድረስ ነው? በጎ ያደረግን እየመሰለን በጎ የሰራን እየመሰለን ብዙ ነፍሳትን እንወምክንያቱም እኖሮስከመቸረስ ነው ገነች ብዙዎችን ገብተን ከቤተክርስቲያን አስወጥተናል። ገንዘብ ለማዳን ስ ነፍስናጠፋ አለ ገንዘብ ለማዳን ሲሉ እኮ ብዙዎቹ ነፍሳትን ያጠፉ ቀላል ሰዎች አደ ቀላል አይደሉም። ገንዘብ ለመሰብሰብ ሲሉ ነፍሳትን የጠብተኑ ቀላል አይደለም። በእኛም በረኞች ዘንድ ይታያል እንዲህ አይነቱ ነገር። ህንፃ ለመስራት ስንል ሰው እናፈርሳለን። ገንዘብ ለመሰብሰብ ስንል መንጋውን እንበትናለን። እግዚአብሔር ሲመጣ ገንዘብ ይዘን አንጠብቀው። እግዚአብሔር እኮ ሲመጣ ነፍሳትን ሰብስበን ነው የምንጠብቀው ወገኖች። የእግዚአብሔር ክብሩ ሰው ነው ወገኖች። የእግዚአብሔር አላማው ሰው መሰብሰብ ነው ሰውን መውደድ ነው። እኛ ደግሞ አላማችን የላዩ የሆነ ተቸግረናል። ገንዘብ በመሰብሰብ ሰበብ ሰው እንዳንበትን መጠንቀቅ ይገባናል። ምድሩን ለማልማት ሰውን እንዳናጠፋ መጠንቀቅ ይገባናል። እግዚአብሔርን ሀብታም የምናደርገው ሰው ስንሰበስብለት ነው። እግዚአብሔር ወቅና ብር ስላለገሳችሁ ታታ የምታደርጉት እንዳይመስላችሁ። እግዚአብሔር የሰው መባ ነው የሚፈልገው፣ አንተን ይፈልጋል። እግዚአብሔር የሞተው ለአንተ ነው። ስለዚህ አቃት ለይተን እንድናውቅ በመጀመሪያ

እግዚአብሔር ሲናገር ማድምጡታ ያኮሆነ ራሳችንን ታጋር መጠበቅ እንችላለን። በዛውም ላይ ሁልጊዜ በደላችንና ኃጢአታችን ማሰብ ይኖርብናል። አሁን የትናንት ማታው በደል የሚረሳ ነው በሆኑ አሁን የትናንትናዊ ህይወታችን የሚረሳ ነው ከመጠጥ ቤት መተን ከጫፍ ቤት ወተን ክፉ ትምህርት በመስማታችን ምክንያት ቅዱሳንን ተራግመን በእግዚአብሔር ላይ የስግብ ቃል ተናገረ። እኛ ብንቶ ምሳ ካልገባንበት እግዚአብሔር የሚተውል ይመስላቸዋል፣ የሚረሳ አይመስላቸውም። ምሳ እንገባበት ይገባል። አሁን የትናንት የሚረሳ ነው። በእውነት እህቶቻችንን ወንድሞቻችንን የናጥንበት ያቃለልንበት ያ ንግግራችን የሚረሳ ነው። ያ በልባችን በእህቶቻችን በ በወንድሞቻችን ሙቻችን ላይ የሰበሰብነው ጭምና በቀል የሚረሳ ነው? በእውነት ልባችን የሚያቋሸሸው ያ ታሪካችን የሚረሳ ነው? ሱቆ ተረስተን እንደ መካከል የተቀመጡ ወገኖች ሰይጣንን እንድንረሳው ያደርጋል። ብዙ ሰዎች አሉ። ቄሱ መዛኛ ከጨሱ እነሱ እርግጥ ነው በአገልግሎቱ በማዕረጉ የሚያገኘው ጸጋ ነበረው። ያምን ያጣ ሌላ ነገር እኮ የለም። ይህ መንግስተ ሰማያት ለሁላችንም የተሰጠች በአርባና በሰማንያ ቀን በተጠመቅነው ጥምቀት የምናገኘው መብት ነው። የምናገኘው ጸጋ ነው። መንግስተ ሰማያት ካህን ስለሆን አደለም ሰባኪ ስለሆን አደለም። በመጠመጣችን ከእግዚአብሔር በመጎለዳችን የምናገኘው የምኖር ሰው አለም ነው መንግስተ ሰማያት እንጂ በሌላው በሽበታችን ምክንያት አይደለም የሚሰጠን። እንኳን ከቄሱ ከጳጳሱ ያነሳ ሀጢያት ምትሰራ ማጢያት ሀጢያት ነው። ያጢያት ትንሽ የለውም። ምገል ስለሰራው ማጢያት ጽርቃ ይሆ ማንም ብሰራ ጋ ጽርቅ ሊሆ ራሳችሁን አታስቱ፣ ራሳችሁን አታታሉ፣ ክርስቲያኖች ሞኛ ትሆኑ ልቁንስ ኃጢአታችንን እያሰብ ዛሬውን እያወጣን እየጣል ወደ ጽድቅ ሥራ ልባችንን መመለስ ይገባናል። ያን ጊዜ ነው ልባችን መልካም ነገር ማፍለቅ የሚጀምረው ነው ይላል። ውሃ ጥሩ እንዲሆን ይጠረጋል አይደል? ምድሩን ስጠርጉለስ ካመጃጀት ከዛ ምን ሆነ? ጥሩ አፈር ይቀራል። እዚያ ላይ የሚቆመው ውሃ መልካ ነው። ወይም በንጹ እቃ የቀዳችሁት እንደሆነ ውሃን ስጠጡት ደስ ይላላል። በቆሻሻ ካሉት ብ ልብ ይፈል ደወ ይፈጥራል፣ ቅር ያሰኛል። ልብን መልካም ነገር ማፍለቅ የሚችለው ከኃጢአት ስትለዩት፣ ከኃጢአት ስትለዩት መልካም ነገር ማፍለቅ ይጀምራል። ስለዚህ ኃጢአታችንን ስንተኛው ነው? ሦስተኛው ነው። ይህ አራተኛው፣ አራተኛው ለወንድሞቻችን መልካም ማድረግን ማሰብ ለማን ለወንድሞቻችን መልካም ነገር ማድረግ አስቡ እሰው ሁልጊዜ ሊያስበው የሚገባው ይሄንም ነው እንዲያው አፌ ነው እንጂ ልቤ እኮ ይዋ ወይም ደግሞ አፉ ነው እንጂ ልብ እኮ ጥሩ ነው የሚባል ሰው አለ ለፈለገው ይናገር ይናገርና ሊሆን እኮ እናገራለ እንጂ በልብ ያላኖረ ከየት አምጥቶ ተናገረ ከየት አምጥቶ ተናገረ የቴም ታውቃላችሁ፣ ትጠቀማላችሁ። ወስዳችሁ ማሽኑ ላይ ትከፍታላችሁ። የሆነ ቁጥር ትነኩና ብር ሰን ትሉታላችሁ። ከሌላችሁ ሊሰጣችሁ ይችላል። ይችላል አይችሉ